አፍሪካ በዓለም የፖለቲካ ስርዓት የሚገባትን ስፍራ እንድትይዝ ለማድረግ ያለመው የዘንድሮው የጣና ፎረም ከጥቅምት 14 2018 ዓ ም ጀምሮ ይካሄዳል ተባለ። ፎረሙ የሀገራትና ዓለም አቀፍ ተቋማት መሪዎች እንዲሁም የአፍሪካ ቀንድ ልዩ መልዕክተኞች የሚመክሩበት ሁነት እንዳለውም ተገልጸዋል። አንዷ ለመናን ዝርዝር አለው አፍሪካ በዓለም የፖለቲካ ስርዓት ውስጥ የሚገባትን ቦታ እንድት ይዝ ዓላማ ያደረገው የዚህ ዓመት የጣና ፎረም ከጥቅምት 14 እስከ 16 2018 ዓ ም በባህር ዳርና አዲስ አበባ ይካሄዳል። ከዚህ በፊት የነበሩ ፎረሞች በስኬት ያስተናገደችው የጣና ፈርጧ ባህር ዳር ዘንድሮም የሁነቱን ግማሽ ክፍል ለማስተናገድ ዝግጅቷን አጠናቃለች። የሁነቱ አዘጋጆች የውጭ ጉዳይ ሚኒስቴር በአዲስ አበባ ዩኒቨርሲቲ ሰላምና ደህንነት ተቋምና የአፍሪካ የሰላምና ደህንነት ፕሮግራም የጣና ፎረም ጽሕፈት ቤት በጋራ መግለጫ ሰጥተዋል። ታዲያ በባህር ዳር በሚኖረው ፎረም ሁለቱ ውነቶች ይከናወናሉ። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ቀይ ባህር ከወትሮ በተለየ ለምሳሌ ይሄ ቀጠና እንዳለ ቀጠናው ብዙ ኃይሎችን የያዘ ነው። ብዙ ኃይሎችን ያቀፈ ነው። የብዙ ኃይሎችን ትኩረት የሳበ ነው። በዚህ ሂደት ውስጥ እንግዲህ የቀጠናው ሀገራት ምንድነው እንደ ኳስ ማንም የሚቀባበላቸው ሳይሆኑ የራሳቸውን ጥቅም ለይተው የራሳቸውን ፍላጎት ለይተው ምን ያስፈልጋናል የሚለውን ለይተው ጥቅማቸው የሚመራቸው እንጂ የሌሎች ጥቅም እንደ ኳስ የሚጠልዛቸው መሆን የለባቸውም ብለን እንደ ኢትዮጵያ እናምናለን። ትክክለኛውን ማካሄድ ይሄን ነው። ከነፈሰው ጋር መንፈስ ሳይሆን የራስን ጥቅም ተከትሎ የራስን ጥቅም ለማረጋገጥ መካሄድ አለበት ነው። ይሄን ለማድረግ አገራቱ በጋራ የሚሰበሰቡባቸው መድረኮች ያስፈልጓቸዋሉ። ከዚህ ጋር በተገናኘ የጣና መድረክ ከፍ ያለ ፋይዳ አለው። ለዛ ነው ቅድም ስናነሳ ሁለት ዋና ዋና ሴሽኖች ባህር ዳር ይኖራሉ ብለናል። አንደኛው የልዩ መልእክተኞች ሴሽን ወይም ደግሞ የልዩ መልእክተኞች የውይይት መድረክ ነው። ተኛው የቀጠናው የውጭ ጉዳይ ሚኒስትሮችና ቀጠናዊ አደረጃጀት ኃላፊዎች መድረክ ነው። ፎረሙ በአዲስ አበባ ሲቀጥል አፍሪካን በዓለም የጂኦፖለቲካ ስሪትና እንቅስቃሴ ውስጥ ከበይ ተመልካችነት የሚወጣ ምክክር ይደረጋል። ይህኛው የዓለም ስርዓት ውጥንቅጥ የሚታይበት ባለብዙ ወገን ነው፣ ባለብዙ ሉል ነው፣ ባለብዙ ፖል ነው ወይስ ወዴት እየሄደ ነው የሚለው የተወሰነ አይደለም። ብዙ ተግዳሮቶች፣ ብዙ ፈተናዎች፣ ብዙ ድሎችም ግን ይዞ የሚመጣ ነው። እንደ ቀደመው የዓለም ስርዓት አፍሪካ ቁማ የምትመለከት ሳይሆን በማሽከርከሪያው ወንበር ላይ ተቀምጣ መኪናውን የምታሽከረክር የምትዘውር መሆን አለባት የሚል ሀሳብ ይዞ የተነሳ ውይይት ነው የሚሆነው። ይህ የከፍተኛ ደረጃ የመሪዎች ስብሰባ ለአስር ጊዜ ሲከናወንም ሆነ ዘንድሮ በ11ኛው ሁነት አስፈላጊነቱ ምንድን ነው? በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተቋም ተጠባባቂ ዳይሬክተር ዶክተር ሜርሲ ፍቃዱ፦ ዓለም አቀፍ ተቋማት አሉ፣ ዓለም አቀፍ ህጎችና ስርአቶች አሉ። እነኛን ተቋማት ህጎችና ስርአቶች የመሰረቷቸው አገራት ራሳቸው መልሰው እነኛን ህጎች ስርዓቶችና ተቋማት እያዳከሙ ቻሌንጅ እያደረጉ ያሉበት ሰዓት ላይ ነን ያለ ነው። በዚህ ሁኔታ ውስጥ አፍሪካ ውስጥ ኢንሴኪሪቲ ብቻ ሳይሆን ያለው ኢንፋክት የጋራ ደህንነት፣ የጋራ ተቋማትን ለመገንባት እጅግ በጣም ብዙ ጥረቶች አሉ። ስለዚህ የጣና ፎረም ያንን ያግዛል ማለት ነው። ኢትዮጵያ ከዚህ በፊት በቀጠነውም ሆነ በዓለም አቀፍ ደረጃ ያላትን የሰላም ማስከበር ሚናና ልምድ አሁን የቀይ ባህርና አካባቢውን የሚንጠውን የባህር ላይ ዝርፊያና አለመረጋጋት አቅጣጫ ለመስጠትና ከራሷ ጥቅም ባለፈ የማስከበር ኃላፊነት ያለባት መሆኑን በፎረሙ ላይ በቂ ግንዛቤ ይፈጥራል ተብሏል።